የተከሰተውን የኑሮ ውድነት ለማረጋጋት የአማራ ክልል መንግሥት አቅርቦትን በማሳደግ ሕጋዊነትን በማረጋገጥና ምርታማነትን በመጨመር እየተሰራ መሆኑን ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። በስድስት ወራት ውስጥ በክልሉ ሰማንያ ፕሮጀክቶች ወደ ስራ እንዲገቡ መደረጉን ለምክር ቤቱ ባቀረቡት ሪፖርት አስታውቀዋል። ሰላማዊት ነቃ በአማራ ክልል የኑሮ ውድነቱ በ41.5 በመቶ ከፍ ብሏል። የንጽህና መጠበቂያ ቁሳቁሶች ደግሞ ከፍተኛውን የዋጋ ንረት አስመዝግበዋል። የኑሮ ውድነቱን ለመፍታትም አቅርቦትን የማሳደግ፣ ሕጋዊነትን የማረጋገጥና ምርታማነትን የማሳደግ እንዲሁም የግብርናና ኢንዱስትሪ ውጤቶችን ለሸማቹ በተመጣጣኝ ዋጋ ለማቅረብ 300 ሚሊዮን ብር በመመደብ መሰራቱን የአማራ ክልል እርዕሰ መስተዳድር ዶክተር ይልቃል ከፋለ ለአማራ ክልል ምክር ቤት ስድስተኛ ዙር ሁለተኛ ዓመት የስራ ዘመን አምስተኛ መደበኛ ጉባኤ የስድስት ወራት አፈጻጸም ሪፖርት ባቀረቡበት ጊዜ ገልጸዋል። የገበያ ዋጋ አዝማሚያ ሚዛን ከመነሻ ዋጋ በ0 ፐርሰንት እና 10 ፐርሰንት መካከል እንዲረጋጋ የማድረግ እቅድ ተይዞ ቢሰራም በአጠቃላይ ኑሮ ውድነቱ በ41 ነጥብ 55 አሻቅቧል። ከአጭር ጊዜ አንጻር ከፌዴራል መንግስት ጋር በመናበብ አቅርቦትን የማሳደግ ህጋዊነትን የማስፈንና በሂደት ምርታማነትን ለማሳደግ የተጠናከረ ሥራ መስራት ይጠይቃል። የግብርና ኢንዱስትሪ ምርቶችን ለህብረተሰቡ በተመጣጣኝ ዋጋ ለማቅረብና ተዘዋዋሪ በጀት በመመደብ ገበያ የማረጋገጥ ሥራ ሲከናወን የቆየ ሲሆን ብር 300 ሚሊዮን ብር በመመደብ የግብርና ምርት 59028 ኩንታል፣ የኢንዱስትሪ ምርት 515256 ሊትር እና 15068 ኩንታል ግብይት ተፈጽሟል። ምርቶችን በህብረት ስራ ማህበራት እና ዩኒየኖች እና ባለ በጅምላ እንዲሁም በማደያዎች ነዳጅ እየቀረበና የተሰራጨ ይገኛል። በክልሉ ለተለያዩ የኢንዱስትሪ ፕሮጀክቶች የሚውል 16638 ሄክታር መሬት ከሶስተኛ ወገን ነጻ የተደረገ ሲሆን ከ5800 በላይ ሄክታር መሬት ደግሞ በሳይት ፕላን ማሳየት ተችሏል። 80 ፕሮጀክቶችም ግንባታ እንዲያጠናቅቁ በማድረግ ወደ ስራ እንዲገቡ ተደርጓል። ለውጥ ባላመጡ 280 ፕሮጀክቶች ላይ በተወሰደ እርምጃ ከ62 ፕሮጀክቶች 385 ሄክታር መሬት ማስመለስ ተችሏል። ከመሰረተ ልማት ጋር ተያይዞ የሚገጥሙ ችግሮችን ለመፍታት ክልሉ የተንቀሳቀሰ ቢሆንም አፈጻጸሙ ግን ዝቅተኛ ከፍተኛ መሆኑን እርሰ መስተዳድሩ በሪፖርታቸው ገልጸዋል። በሁሉም ኢንዱስትሪ ቀጠናዎች ለተለያዩ ፕሮጀክቶች አገልግሎት የሚውል 5814 ሄክታር መሬት በሳይት ፕላን ለማዘጋጀት ተችሏል። በተመሳሳይ 16638 ሄክታር መሬት ከሶስተኛ ወገን ነጻ ተደርጓል። በድምር ሰማንያ ፕሮጀክቶች ወደ ማምረት እንዲገቡ ተደርጓል። በርካታ ኢንዱስትሪዎች የመንገድ፣ የውሃ፣ የመብራት እና የቴሌ ችግር እንዳለባቸው በጥናት በመለየት ለማቅረብ የተሞከረ ቢሆንም ችግሮችን በሚፈለገው መልኩ በመፍታት በኩል ያለው አፈጻጸም እጅግ በጣም ዝቅተኛ ነው። ምርት ላይ ያሉ አምራች ኢንዱስትሪዎችን የተለያዩ የመሰረተ ልማት ችግር ለመፍታት በድምሩ የአራት መቶ ሰባ ኢንዱስትሪዎች ቢለይም መፍታት የተቻለው የመቶ ዘጠና ሰባቱን ብቻ ነው። የግብዓት አቅርቦት ችግር በጥናት በመለየት የ218 አምራች ኢንዱስትሪዎች የግብዓት ችግርን መፍታት ተችሏል። 19 አምራች ኢንዱስትሪዎች የደረጃ ሽግግር አድርገዋል። በስድስት ወራት አምስት መቶ ሺህ ለሚጠጉ ስራ ፈላጊዎች የስራ ዕድል ተፈጥሮላቸዋል። ለ18269 ኢንተርፕራይዞች 1.2 ቢሊዮን ብር የተሰራጨ ሲሆን የተዘዋዋሪ ብድር ማስመለስ ሂደቱ ግን 69 በመቶ ብቻ ነው። 60 ኢንተርፕራይዞች የተለያዩ ምርቶቻቸውን ወደ ውጭ በመላክ ከ300 ሺህ በላይ ዶላር ገቢ ማስገኘት ችለዋል። 1 ሚሊዮን 152 846 ስራ ፈላጊዎች ተመዝግበዋል። 490307 ወይም 81.5%ን የስራ ዕድል የተፈጠረ ሲሆን የሀገር ውስጥ ገበያ በእድገት ተኮር ዘርፎች ለ72127 አንቀሳቃሾች የብር 224 ቢሊየን ብር ገበያ ትስስር ተፈጥሮላቸዋል። አቅምና ፍላጎት ያላቸውን 60 ኢንተርፕራይዞች በማሳተፍ ከምርት ሽያጭ 38569 አሜሪካ ዶላር ገቢ ማግኘት ተችሏል። የጥቃቅንና አነስተኛ ኢንተርፕራይዞችን የፋይናንስ ችግር ለመፍታት በአጠቃላይ ለ18269 ኢንተርፕራይዞች ብር 12 ቢሊየን ተሰጥቷል። እንዲሁም መደበኛ ብድር በስድስት ወሩ ብር 312 ሚሊየን ከ10998 ኢንተርፕራይዞች ማስመለስ የተቻለ ሲሆን የተዘዋዋሪ ብድር አመላለስ ምጣኔ 69% ብቻ ነው። ምርታማነትን በጥራት በማሳደግ የስራ እድል የመፍጠር አቅሞችን ለማጠናከር ጥረት ማድረግ ይገባል። በአማራ ክልል ከአርባ በላይ የማዕድን አይነቶች ክምችት ይገኛል። ስልሳ ባለ ሀብቶች ደግሞ በዚሁ ዘርፍ ላይ ተሰማርተዋል። ኦፓል ወደ ውጭ በመላክም 1.7 ሚሊዮን ዶላር ገቢ ማግኘት ተችሏል። በቱሪዝም ዘርፉም በስድስት ወር ውስጥ ከ9.3 ሚሊዮን በላይ የአገር ውስጥና የውጭ አገር ቱሪስቶች ክልሉን የጎበኙ ሲሆን 1.1 ቢሊዮን ብር ገቢ መገኘቱን እርሰ መስተዳደር ዶክተር ይልቃል ከፋለ በሪፖርታቸው ገልጸዋል።